ሰላም ጤና ይስጥልን፣ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ሰላም ጤና ይስጥልን፣ ክቡራን የዩቲዩብ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ቦይንግ በኢትዮጵያ ና ኢንዶኔዥያ አየር መንገድ አደጋዎች ላለመከሰስ 1.1 ቢሊዮን ዶላር ለመክፈል ተስማማ። ቦይንግ የ346 ሰዎች ሕይወት ለቀጠፉት የኢትዮጵያና ና ኢንዶኔዥያ አየር መንገዶች 737 ማክስ አውሮፕላን አደጋዎች በወንጀል እንዳይከሰስ በሚል 1.1 ቢሊዮን ዶላር ለመክፈል ተስማማ። ግዙፍ አውሮፕላን አምራች ኩባንያ ቦይንግ ና የአሜሪካ የፍትህ መስሪያ ቤት የደረሱበት ስምምነት የተጎጁ ቤተሰቦች ጠበቆች አጸያፊ ሲሉ ኮንነውታል። ቦይንግ 737 ማክስ አውሮፕላን አደጋዎች ህይወታቸው ያጡ 16 ተጎጁ ቤተሰቦች የወከሉ የህግ ባለሙያዎች ናቸው። ስምምነቱን የኮነኑት ኩባንያው በሁለት አደጋዎች የወንጀል ክስ እንዳይመሰረትበት በሚል ነው። 1.1 ቢሊዮን ዶላር ለመክፈል የተስማማው በኢንዶኔዥያ ላይ አየር መንገዱ አደጋ ተጎጆች መካከል ለተወሰኑት አሜሪካ የሆኑት ሳንጂቢ ሲንግ ስምምነቱ ቦይንግ ከወንጀል ተጠያቂነት የሚያወጣ ነው በማለት ተችተውት በተጎጁ ቤተሰቦች ከፍተኛ ቁጣ ቀስቅሷል ብለዋል። ቦይንግ ከዚህ ቀደም የደረሰባቸው ሀዘን የሚሰማን ጥልቅ ሀዘን ነው የሚወዷቸውን ሰዎች ትዝታ ለማስታወስ በኩባንያችን ላይ የምናደርገውን ጥልቅ ለውጥ እንቀጥልበታለን ብለዋል። በስምምነቱ መሰረት ኩባንያው ለአደጋዎች ተጎጁ ቤተሰቦች አራት አራት መቶ አርባ አራት ነጥብ አምስት ሚሊየን ዶላር የሚከፍል ይሆናል። 455 ሚሊዮን ዶላር ደግሞ ደህንነቱ ጥራትና ቁጥጥር ለማሻሻል የሚያወጣው ፕሮግራም የሚውል እንደሚሆንም ተገልጿል። ከዚህም በተጨማሪ ቦይንግ 487.2 ሚሊዮን ዶላር የወንጀል ቅጣት ለመክፈል ተስማምቷል። ቦይንግ በዚህ የውሳኔ ሀሳብ ላይ ያለበትን ግዴታ ለመወጣት የገንዘብ ቅጣትና ተጨማሪ ተቋም ማሻሻዮችና ኢንቨስትመንቶች ያካትታል ሲሉም የኩባንያው ቃል አቀባይ ገልጸዋል። ስምምነቱ በፌዴራል ዳኛ ከጸደቀ፣ ግዙፍ አውሮፕላን አምራች ኩባንያ ቦይንግ በማጭበርበር ወንጀል ከመከሰስ ይድናል። ኩባንያው በወንጀል እንዳይከሰስ ከፍትህ ሚኒስቴር ጋር ስምምነት ላይ ደርሷል ሲል ቦይንግ አስታውቋል። ቢቢሲ በጉዳዩ ላይ የፍትህ ሚኒስትር ተጨማሪ መረጃ እንዲሰጠው ቢጠይቅም ምላሽ አላገኘም። ሲንክ ስምምነቱ ወደ ፌዴራል ዳኛ በሚመራበት ወቅት የተጎጁ ቤተሰቦች ይግባኝ እንደሚሉ ተናግረዋል። ኩባንያው ለመክፈል ያቀረበው ገንዘብ ለተጎጁ ቤተሰቦች በቂ እንዳልሆነ ያምናል። ኩባንያው ለመክፈል ያቀረበው 1.1 ሚሊዮን ዶላር ከወንጀል ቢሊዮን ዶላር ከወንጀል ተጠያቂነት ለማምለጥ 10 ዶላር የመክፈል ያህል ነው። ልክ የመኪና ማቆሚያ ስፍራ ጥሰው ቴክት ትኬት ወይም አነስተኛ ነገር እንደፈጸሙ ያህል ነው ብለዋል በአቪዬሽን ኢንዱስትሪው አሰቃቂ በተባለ የቦይንግ 737 ማክስ አውሮፕላን አደጋዎች በኢትዮጵያ 157 እንዲሁም በኢንዶኔዥያ አየር መንገድ 189 ሰዎች ሕይወት ተቀጥፏል። የአሜሪካ የፍትህ መስሪያ ቤት በአውሮፕላን አምራቹ ላይ ካደረገው የረዥም ጊዜ ምርመራ በኋላ ቦይንግ 737 ማክስ አውሮፕላን ፍቃድ ለማግኘት ሲል ሆን ብሎ የፌዴራል አቢዜሽን አስተዳደር ተቆጣጣሪዎችን እንዳሳሳተ ደርሼበታለሁ ቢልም አሜሪካ ለማጭበርበር በማሴር በሚል ከአራት ዓመት በፊት ክስ መስርቶበት ነበር። ቦይንግ ቺካጎ በነበረው የፍርድ ሂደት በአደጋው ህይወታቸውን ላጡ መንገዶች ቤተሰቦች ካሳ ለመክፈል ተስማምተው በምላሹም የአሜሪካ የፍትህ መስሪያ ቤት ለአውሮፕላን አምራቹ ከ737 ማክስ ዲዛይን ጉድለት ጋር በተያያዘ ማጭበርበር ሴራ ወንጀል እንዳይከሰስ ከለላ ሰጥቶት ነበር። የአውሮፕላን አምራቹ በአደጋው ለሞቱ ሰዎች ኃላፊነቱን እንደሚወስድና ተጠያቂነቱን ተቀብሎ ለአሜሪካ መንግስት አደጋ ለደረሰባቸው አየር መንገዶች እና ለተጎጆች የሚሆን 2.5 ቢሊየን ዶላር የቅጣት ካሳ ለመክፈል በወቅቱ ተስማምቷል። በወቅቱም የፌዴራል አቃቢ ህጎች ቦይንግ ለመጪው ለመጪው ሶስት ዓመታት ያህል ለስምምነቱ ተገዥ ከሆነ የወንጀል ክሱን ለመተውም ተስማምተው ነበር። ሆኖም ስምምነቱ ጊዜው ከማለፉ በፊት ባላሳካው አየር መንገድ የቦይንግ ማክስ ዘጠኝ በር አየር ላይ ተገንጥሎ መውደቁን ተከትሎ የምርቶችን ደህንነትና ጥራት ለማስጠበቅ የገባውን የቁጥጥር መርሐ ግብር ስምምነቱን መጣሱንም ማሳያ እንደሆነ ሚኒስትሩ መስሪያ ቤቱ ማመላከቱን ባለፈው ዓመት ተገልጾ ሊከሰስ ይችላል ተብሎ ነበር። መጋቢት አንድ 2011 ዓ.ም የኢትዮጵያ አየር መንገድ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ናይሮቢ የሚያደርገውን ግዞ ከጀመረ ከ6 ደቂቃዎች በኋላ ነበር አሰቃቂው አደጋ የደረሰው። በዚህ አደጋ 35 የተለያዩ ሀገራት የተውጣጡ 157 ሰዎችን ሕይወት ቀጥፏል። በ737 ማክስ አውሮፕላን ላይ የደረሱት ኢትዮጵያውያን አየር መንገድ እና ኢንዶኔዥያ ላይን ኤር አውሮፕላን አደጋዎች ተከትሎ ቦይንግ የአብራሪዎችን አቅም ጥያቄ ውስጥ በማስገባት እና ጥፋቱን ወደ ሌሎች በማዞር ትችት ሲቀርብበት ነበር። ከስድስት ዓመት ገደማ በፊት ለደረሰው የኢትዮጵያ አየር መንገድ ቦይንግ 737 ማክስ ስምንት አደጋዎች ምክንያት የቦይንግ በረራ መቆጣጠሪያ ስርዓት ኢምባክስ ችግር መሆኑን መግለጹ ይታወሳል። ሰላም፣ ጤና ይስጥልን። ውድ የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩክሬን ላደረሰችው የድሮን ጥቃት ፑቲን የበቀል እርምጃ እንደሚወስዱ ትራምፕ አስጠነቀቁ። ዩክሬን በሩሲያ አየር ኃይሎች ሰፈሮች ላይ ላደረሰችው ጥቃት ፑቲን የበቀል እርምጃ እንደሚወስዱ መናገራቸውን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቀለጡ። ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር በስልክ ቆይታ የነበራቸው ዶናልድ ትራምፕ ፑቲን በቅርቡ የሩሲያ አየር ኃይል ላይ ለፈጸሙት ጥቃት የአጸፋ እርምጃ መውሰድ አለብኝ ሲል አስረግጦ ነግሮኛል ብለዋል። የሩሲያ ባለስልጣናት የትራምፕ አስተያየት እውነት ላይ አስተያየት ለመስጠት ቢቆጠቡም ቀደም ብሎ ሞስኮ ዩክሬን ላደረሰችው ጥቃት ወታደራዊ አጸፋ አንዱ አማራጭ መሆኑን ገልጸው ነበር። ትራምፕ ከፑቲን ጋር ካደረጉት ከአንድ ሰዓት በላይ የፈጀ ስልክ ንግግር በኋላ በማህበራዊ ሚዲያ ባሰራጩት መልእክት በሩሲያ ና ዩክሬን መካከል ግጭቱ በአጭር ጊዜ ውስጥ ወደ ሰላም የሚመራ አይደለም ብለዋል። የሩሲያ መንግስት የዜና አገልግሎት እንደዘገበው ከሆነ ዩክሬን ድርድሩን ለማወቅ የሞከረች ነው ሲሉ ፑቲን ለትራምፕ ተናግረዋል። ጨምሮም የኪዮቢን መንግስት ወደ አሸባሪ ድርጅት እየተለወጠ ነው ብለዋል። ሁለት ፕሬዚዳንቶች አሜሪካ ና ሩሲያ በሚተባበሩበት ጉዳይ ለመነጋገራቸው ተገልጿል። ዩክሬን በዚህ ሳምንት መጀመሪያ ላይ አስረጋ ባስገባቻቸው ድሮኖች የሩሲያ የጦር አውሮፕላኖች ላይ ያልተጠበቀ ጥቃት ከፈጸመች በኋላ ፑቲን ና ትራምፕ ሲነጋገሩ ይህ ለመጀመሪያ ጊዜ ነው። በዚህ የስልክ ውይይት አሜሪካ ለጥቃቱ ቀድሞ እንዳልተነገራት ትራምፕ ለፑቲን መናገራቸውን የሩሲያ ፕሬዝዳንት አሜሪካ ተናግራ አማካሪ ተናግረዋል። ባለፈው ሳሙት ሳምንት ፑቲን ወደ ሰላም የሚመጡበትን የሁለት ሳምንት ቀነ ገደብ ፕሬዚዳንት ፕሬዝዳንት ትራምፕ አስቀምጠው ነበር። ይህ ካልሆነ ግን አሜሪካ በተለየ መንገድ ምላሽ እንደምትሰጥ ሲዝቱ ተሰምተዋል። ትራምፕ ይህንን ማስጠንቀቂያ ሲሰጡ ሩሲያ የተጠናከረ አየር እርምጃ እየወሰደች እየነበረ ሲሆን ፑቲን በሳት እየተጫወቱ ነው የሚል አስተያየትም ሰጥተዋል። ሆኖም ፕሬዚዳንት ከፑቲን ጋር ከተወያዩ በኋላ ቱሩዝ ሶሻል በተባለው ማህበራዊ ገጻቸው ባስተላለፉት መልእክት፣ ፑቲን ወደ ሰላም እንዲመጡ ብለው ስላስቀመጡት ቀነ ገደብ ያሉት ነገር የለም። ትናንት ረቡ የዩክሬን ምክትል ፕሬዚዳንት ጠቅላይ ሚኒስትሩ የያዘ የሉክ ቡድን የአሜሪካን ሴናተሮችን ለማግኘት ወደ ዋሽንግተን አቅንቷል። ጠቅላይ ሚኒስትሩ በማህበራዊ ገጻቸው ባሰፈሩ ጽሑፍ የጉዞ ዓላማ የመከላከያ ድጋፍ ለማግኘት እና በጦርነት አውድማ ያለውን ሁኔታ ለመግለጽ ነው ብለዋል። ቀደም ሲል የዩክሬን ተደራዳሪዎች ሩሲያ ያለምንም ቅድመ ሁኔታ ተኩስ ማቆም የሚለውን ሀሳብ ውድቅ ማድረጓን ገልጸዋል። ይህ ጥያቄ የዩክሬንና አሜሪካ ጨሙሪያ አገሮቿ እንደሆነ ይገለጻል። የሩሲያ ተደራዳሪዎች ደግሞ በተወሰነ አካባቢዎች ለቀናት የሚቆይ የተኩስ ማቆም የሚል ሀሳብ እንዳቀረቡ በግልጽ ውጭ ተጨማሪ መረጃዎች አልሰጡም። በሌላ ዜና ፕሬዚዳንት ፑቲን ከፓቲካን